የለም ልጅ ማለት ነው። አውቃለሁ፣ ላይፉን አውቃለሁ ውዴ፣ ያለውን ነገር ነው። ወልዳሉ፣ ምን ይላሉ? እሺ ይውለዱ፣ ሀላል ነው፣ ምንም ችግር የለም። ግን አንቺ ከማንም ወልደው ይሄ ሰው ምንድን ነው እንጂ ዝም ብለሽ ካገኘሽው ሰው ጋር አይ ዶንት ኖ እንዴት እንደሚያስቡ መጨረሻው ደግሞ ይበላታል፣ ይጠፋል፣ ለይጣፋል። በቃ ይሄ ነው፣ እንደዛ ነው እኮ። ይኸውልሽ ከተጠቀመባት በኋላ ምን ይላታል? በቃ እኔ ከይና ወርዳለሁ ይላታል ያላስ ኒካውን ያወርዳል። ሌላ ቦታ ደሞ ሄዶ ደሞ ኒካ ያስራል። እንደዚህ ነው፣ ይሄ ነው ስራቸው። የታወቀ እንደዛ ነው። እኔ የሚሸወዱት ነገር ሴቶቹ ነው። ደሜን የሚያገርም ሴቶቹ ናቸው። ሰርግ ምናምን ይሰርጋሉ። እዚህ ነገር ሴቶቹ አልኩሽ እኮ ከነሱ ስር ስራ አይጠፉም ሴቶቹ እኮ ናቸው ራሳቸው ሄደው የሚልከሰከሱት ከብቻ አንቺ ራስሽም ጥፋተኞቹ እነሱ ናቸው። እነሱ ደሃ ቤተሰብ ተበድሮ በምን በምን ይልካቸዋል። እዚህ ሲመጡ ፓላስ ያለውን ኢትዮጵያ ያለውን ነገር ይረሱታል። ኒካ ይላሉ። ይሄ በቃ ኒካ የሚባል ነገር ነው። እንትን እያላቸዋል ተጠቀመባት ባህርተኛ ናቸው። በቃ ከባህር አልኩሽ እኮ ከባህር ስራ ብለው የሚመጡት ለዚህ ነው። በቃ እንደ ቢዝነስ ነው የያዙት። ገብቶሻል? እንደ ስራ ነው፣ የወንድ ስራ እኮ ውጭ ላይ ብዛት የለም ሴቷ ነች። ሲጀምር ኒካ ያደርግላት እራሱ እኮ ምናምን ምምን አይደለም፣ ሊጠቀምባት ፈልጎ ነው፣ ጊዜ ሊያሳልፍባት ፈልጎ ነው። ቤት ኪራይ እዛ ጋር ትሸፍንለታለች፣ ቀለብ ትሸፍንለታለች። ገብቶሻል?

ጉዳቸው ሲወጣ መናደር ጀመሩ። ለማሪ አንዳንድ ጊዜ አይድረስ በይ። አንዳንድ ሰው ለፍቅር ብቻ ብለሽ ሳይሆን ይሄ ፍቅር አይደለም፣ ይሄ ፍቅር አይደለም። ይሄ ብቻ ገባሽ አይደል? ያን ስለማትረጁ ነው። ያ ነገር ሲደርስ ነው እንጂ ይሄ ፍቅር አይደለም፣ እኔ ቆንጆ፣ ይሄ ፍቅር አይደለም። አብዛኛውን ጊዜ ሴት ልጅ ለወንድ ብላ ምናምን የሚያስቡ ሰዎች አሉ። እንደዚያ አይደለም። አንዳንድ ጊዜ በደካማ ጎንሽ የሆነ ተቸግሬ ነው ተጠብቤ ነው። ኧረ የፈለገ ደካማ ጎን ቢኖረኝ ለወንድ ነው በፍቅር በኩል ባትቀርቢ ኑሮ ለሌላ ሰው ሰጪ ነበር። ለመንገደኛ ተቸገርኩ ቢልሽ ወላሂ፣ ለሱ የሰጠሁት ምንም ሳላፈቅረው ሳላገባው ነበረ። እኔ ልንገርሽ፣ ለሱ ውስጥ የሆነ ነገር ስላሰበ ነው የሰጠሽው። ለማንም መንገደኛ ገንዘብ አሰጭ ላ ሙስተሂል አይደለም። እኔ ምንም ሳላስበው ነበር የሰጠሁት ማለት ነው። ከዛ ራሱ ነው በቃ፣ በኋላ ላይ ያው የትዳር ጥያቄ ምናምን መጣ። ከዛ አገባሁት። ከዛም በኋላ ያው በአንዳንድ ነገር ስራውን ሳይ ምናምን የብር ፍላጎቱ ምናምን ሳይ በዛ ተጣላሁት ማለት ነው። ያንንም ክፈል ስለው አልከፍልም ሲለኝ፣ በዛው ጉዳይ ነው እየተጣላ ነው እንጂ። አሁን አንቺ ብሩን ከመስጠትሽ በፊት ነው ብሩን ከሰጠሽ በኋላ ነው ያገባሽ አይደለ? ከዛ በኋላ ገንዘብ እንደምትሰጪ ያወቀ ታዲያ፣ አንቺ ገንዘብ እንደምትሰጪ ያወቀ፣ ከዛ የበለጠ ደግሞ ትሰጠኛለች በሚለው አገባሽ። ሌላ ነገር የለውም እንካ ብለሽ ስለሰጠሽው ማለት ነው። ጠይብ የሰው ልጅ አያገር ላይ ስትሆኚ በቃ በህይወትሽ ስትኖሪ እኮ እንትን ማህበራዊ ኑሮ የሚባል ነገር አለ። አትበዳደሪም፣ በችግር አትረጃጅም። ምን ያለሽ ታዲያ፣ ይሄን ያህል ገንዘብ ተነስቶ ይሰጠው። በአረብ ሀገር እየኖርሽ ይሄን ያህል ገንዘብ አንስተሽ መስጠት ነበረብሽ። እሱ ትሽራ ያለው አንቺ ጠቅላላ የሰጠሽው 15000 ያለው ጥፋቴ እኮ ገብቶኛ ያቃለሁ። በኢትዮጵያ ብር አስራ አምስት ሺህ ሪያል አስበሽዋል። ወደ 650 ምናምን ሺህ ብር ነው። ቤት ይገዛላት ነበር፣ መሬት ትገዢበት ነበር። ከስንት አንድ ነው። አረብ ሀገር ላይ ያለ ማህበራዊ ኑሮ ሁሉም ገንዘብሽን ብድር፣ ምናምን እቁ ምናምን ብሎ ለጥ ነው የሚያደርግሽ። ይሄንን ማወቅ አለብሽ። እንደው አይደረስባችሁ ይሄን ብቻ ከባድ ነው። አንቺ ስንት አመት ነው? ለማንኛውም ያለፈው አልፏል። ማለት ስንት አመት ኖሮሻል ሳውዲ አረቢያ? እኔ ማሬ የምሸወድ አልነበርኩም ተሸውጀም አላውቅም ነበረ ደሞ ስሰጥም ደሞ ለወንድም ብዬ የወንድ ሱስም ኑሮብኝ አልነበርም። ወረቢ ነው የምልሽ፣ ግን በሰዓቱ ችግር ላይ ሆኖ ሳየው ያገር ልጅ ነው ምናምን ብዬ ለችግሩ ደረሰ ኧረ እኔ መልኩንም እራሱ አይቼውም አላውቅም። ወላሂ ተጀናጅነው አይደለም። ማለት እንዴት ይሄን ያህል ብር መሰለኝ። አንድ ቀን እንኳን በስልክ በሚዲያ እንተዋወቃለን እንጂ በውስጡ እንኳን እንደዚህ ደፍሬ እንኳን ተደዋውየው አላውቅም ነበር። ወላህ ያገር ልጅ ብዬ ነው የተበላሁት። ኦኬ ያገርሽ ልጅ ነው። በቤተሰብ ያዛች ያገር ልጅ ነው። ይሄ እንደዚህ ከዳል ብዬም አላሰብኩም። አረቤ በማለት በተጋባችሁ በስንት ጊዜ ሌሆ ነው? አንድ ወር ሁለት ወር ሲሆን ሁሌ በቃ ፍላጎቱ ከቤተሰቡም ጋር እህቴ እንዲ ብላል፣ በቃ ቤተሰቤ እንዳርገው በቃ ስለ ገንዘብ ነው የሚያጠነጥ ነው። ቤተሰቦቹም ጋር ይጣላል ምናምን እንደዚህ በቃ የጥቅም ሰው መሆኑን ሳቅ በዛ ተጣላ ነው ለቤተሰቡ ያልሆነ ለእኔም አይሆንም ምናምን ቤ ግን አንቺ አጠፋሽ። ቢያንስ እንኳን በትንሽ ብር ነበር መፈተን ያለብሽ እንጂ 15000 ብር ቁማሬ ለሱ እኮ አልነበረም የሰጠሁት። ብሩ የተሰጠው ግማሽ በሱ መጀመሪያ ሲመጣ ቢሆንም እንኳን ግን ይሄኛው ለቦ ለወንድሙ ነበር። ለወንድሙ ደግሞ ቤተሰቦቹ ያውቁ ነበር። ገባሽ እናሱ ጭምር ደውላው ገና በሁለት ወር እሱን እንኳን ማወቅ እኮ በስነ ስርዓታችን እንኳን ወንድሙን እንዴት እንዴት ትሰጪዋለሽ? ይሄን ያህል ብር እንዴት ምክንያት በጣም ከባድ ነው። እንዴት እንዴት ማለት እንዴት አመንሽ? ሁለት ወር ማለት እኮ ገና እናንተ አሁን ኦልሬዲ ተጋብታችሁ ገና ፍቅር ላይ ናችሁ ገብታችሁ። ያው ቤተሰብ ስኮኝ ለቤተሰብ ብዬ እንጂ የለሱ ብዬ አልነበረም። በዛን ሰዓትም ለወንድሞም የሰጠሁበት ምክንያት ቤተሰቦቹ ስለጻጻሙ ይነበረው ለወንድሞም። ምን አገባሽ? ምን አገባሽ? የሱ ወንድም ገደል ቢገባ ምን አስጨነቀሽ? ነበር እኔ ያህል ያው ሰው ስቶኝ እኮ ነው የሰው ጭንቀት የሚገባሽ። በችግር ስታድጊ ነው የሰውን ችግር የምትረጁ። ገባሽ? የሳውዲ ሴቶች የኔ ቆንጆ አንቺ ብቻ አይደለሽም። በጣም ብዙ ሰው የሳውዲ ሴት ሆኖ በወንድ ብር ያልተበላ አለ ብዬ እና በጣም እንኳን ገና አሁን አግብቼው ቀርቶ እንኳን የልጆች አባት እንኳን ቢሆን ይሄን ያህል ብር አንስቼ አልሰጠውም። ለምን ብዬ ነው የምሰጠው? ከፈለገ እዛ ባናቱ ይተካል። ብር ከሌለው የራሱ ጉዳይ ነው። ይሄ ጉዳይ አይደለም? ገብቶሻል? የኔዎች እና ከባድ ነው። ሼር አርጊለት ከመጣ እስኪ ሼር አርጊለት እስኪ አሁን ወይ ደውይለት። ባ ሌባ እኮ እንትን ይላል። ሌባ ስለሆነ አይመጣም። ሌባ ሰው አይመጣም። ክዷል ማሪ፣ ይኸው በውስጥ ነው እንጂ እኮ ያልካደው ሰበብ የሚደረድረው ሁል ጊዜ ለሰው እኮ ክዷል። እንደውም አልሰጠችኝም እያለ የካደ ግን መረጃው እኔ ሙሉ መረጃ በውስጥ አለኝ። ገባሽ ድምፁ፣ ፎቶ የሚከርዱ ሁሉ ነገር፣ ጽሑፉ የሚያስፈራራበት፣ ብሩን አልሰጥም የሚልበት፣ ሀታ ቤተሰቦቹ ጋር ያወራሁበት ሁሉ ነገር እኮ አለኝ እኔ እኮ መረጃ አለኝ ማሪ። ልጁን ወደሹ ነው ያገባሹ? ወላ ዝም ብለሽ እኔ አልወደድኩትም? ወላ ያላህ ምስክሬ ነው ወድጀው አልነበረም ያገባሁት። ግን በሰዓቱ ችግር ላይ ሆኖ እረድቸው በችግሩ ምክንያት እኔን ተማጽኖ በቃ ተንበርክኮ ለምኖ የትዳር ጥያቄ ለመነኝ። በቃ ሴት ልጅ ነኝ እና በሰዓቱ ጥሩ ሰውም በፊት ሳየው ዝም ብዬ እንደዚህ ጥሩ ስለሚሆን ፍቅር ባይዘኝም ባልወደውም፣ አይዲ ኖርማል ነው በቃ ይሄ ያገሬ ልጅ ነው ድነኛ ነው ይሆነኛል ብዬ ዝም ብዬ ወደ ህይወት ያስገባሁት።

ሰው ልጅ አያፈቅርም አይደለም? ያፈቅራል፣ ችግር የለም ግን አንስተሽ ጥፋትሽ ብር መስጠትሽ ነው። እሱ ነው ችግሩ። ማሬ መጀመሪያ ብታምኒ አንቺ አታምንኝ አውቃለሁ። ምክንያቱም እዚህ ሀገር ላይ የሚታወቀው ለወንድ ብር ሰጡ፣ ያኔ ወንዱ እንዲቀርባት ብላ ነው ብር የሰጠችው ምናምን አይነት ነገር ስለሚታሰብ ላትረዱ ትችላላችሁ። እኔ ግን ታውቂያለሽ፣ እዛ ጀማ ላይ ያሉ ሰዎች ራሱ ቢጠየቁ ይመሰክራሉ ሀታ ይሰራሉኝ የራሱ ጓደኞች ወረቤ እነሱንም ለምኗቸዋል፣ ብርም የሰጡታሉ። ወንድ ራሱ አለ፣ የራሱ ጓደኛ አሁን ብጠራው ይመጣል፣ ይነግርሻል ማለት ነው። ወላሄ ነው የምልሽ ብዙ ሰው ነው የሚያምነው። በቃ እዛ ጀማ ብዙ ጀማአነን ነው፣ ሁሉም ሰው ያምነዋል። በቃ ጥሩ ሰው አለ። ራስሽ የታወቅሽ ማነሽ፣ ራስሽ አይደለሽ? እኔማ ራሴ ነኝ። እዛ ቦታ ስላወቅኩት ብቻ ቸገረኝ፣ ችግር ላይ ወደኩኝ ሲል በዛን ሰዓት ረዳሁት። ይሄ ማረጌ ደግሞ ሰብአዊነት እንጂ እኔ እሱን ለፍቅር ፈልጌ ምናም ምናምን አይደለም። በኋላ ላይ ደግሞ ያው የትዳር ጥያቄ አቀረበልኝ። ከበፊትም ያው አለ አይደል? ሴት ስትወኛ የትዳር ጥያቄ ይመጣልሻል። ያኔ ደግሞ ያንን መቀበሌ የትዳር ጥያቄ መቀበሌ ምኑ ጋር ነው ስህተት? ሴት ልጅ ነኝ፣ የትዳር ጥያቄ መጣልኝ፣ እንደሚወደኝ ምናምን ሁሉን ነገር አለ። መውደቅ ያለበትን ተንበረከከው ወደቀ ለመነኝ ካለ ሳገባሁት ደግሞ ሳገባው ደግሞ ምንም ተጀናጅኔው ምናምን ያልሆነ ፎቶ ልኬ ምናምን ምናምን ቴንት በልቼ ምናምን ሳይሆን ለምኖ ያው እንትን አለኝ ቤተሰብ ለመና አገባሁት። እስኪ እኔ ጋር ወይ ወደ እኔ አንድ ጥያቄ ያለኝማ መጀመሪያ ስንት ነው የሰጠሽው? ዘጠኝሺ ላ መጀመሪያማ እሱ በተቸገረ ሰዓት ብቻ ነው። ከዛ ካለበት ቦታ ካለበት ቦታ ወደ ከተማ እንዲገባ አደረኩት፣ ተባበርኩት። ሰው ምናምን ፈለኩለት፣ ሰው ጋር አገናኘሁት ምናምን። ከገጠር መጣ። ከገጠር የመጣበት የተከፈለ የራሱን ብር ስለነበረው ሺ አራት መቶ ብር ብቻ ነው። ከዛ ከመጣ በኋላ እዚህ ከተማ እያለ ወደ ገጠር ስራ ሊወጣ ሲል ውጣ ብየው ምናምን። ከዛ ምን ማድረግ ጀመረ። በቃ እሷ አላድን እኔን ወደ ትዳር ጥያቄ ገባ። ገባሽ? እኔ ስራ ቦታ ነው ያለሁ። ቆይ መጀመሪያ አንቺ ቆይ አንዴ አንዴ ቆይ መጀመሪያውን ከገጠር መጥቶ ወደ ከተማ ሲመጣ የት ነው ያረፉ? አንቺ ነው የተቀበልሽ? ሌላ ሰው ጓደኞቼ፣ እኔ የምኖርበት አካባቢ እንትን ጓደኞቼ የወንድ ቤት ነበረና የወንድ ቤት ነው ያሳረፍኩት። እኔ ከሴቶች ጋር ነው ጓደኞች ጓደኞች የኔ ጓደኞች ባል እና ቤት ኪራይ ምናምን አንቺ ቤት የፈረሽለት አንቺ ነሽ፣ እኔ ሳልሆን ሰዎቹ እንዲቀበሉትና ወደ ገጠር ሊወጣ ማረፊያ ብቻ ነው የፈለገው። ገባሽ እኮ ማረፊያ ያዘጋጀሽለት አንቺ ፈረሽለት ቤት ሰ መፈረሽ ሳይሆን ከጓደኛ ጋር ያገኘ። እውነቱን ተናገሪ አትከዋሺ። እውነቱን ተናገሪ መቶ ብር ምናምን እንኳን ራሱ አይከፈልም። አልኩሽ እኮ ጓደኛ ጋር ያገናኝሁት ለሳምንት ምናምን ነው ያልኳቸው። እነሱ እኮ መስከሩ ቢባሉ ራሱ ይመሰክራሉ። ውሸቴን ከሆነ ማለት ነው። አሁን እኛ እኔ እኛ ጋር ጥያቄ መመለስ አለብሽ አንቺ ሀቀኛ ከሆንሽ። ምን መልሽ ምን አስዋሸኝ? ምስክር አለሁ። አሁን አንቺ ሴቶች ጓደኞቼ ቤት ፈለጉለት። አ ሴቶች ጓደኞች የት ነው ቤት ያሳረፉት ወስደው እሱን? ሴቶች አላልኩሽም እኮ፣ ሴት ጓደኞች አሉኝ እኔ ከሴት ጀማ ጋ ነው የምኖሩ። እና የአንዷ ጓደኛዬ ባሏ ቤት ያከራይ ነበረ ማለት ነው እዛው ኢመራ ላይ። ከዛ እሱን እሷን ሳማክራት ባሌ ልንገረው እና እሱ ያሳርፍልሻል አለችኝ። ከዛ እሱን ባሏን ደውለልኝ እና ስናወረው ግን እኔ እንትን እንደዚህ ማለት ያለው ሰው እንደዚህ ተመላላሽ የሚመጣ ሰው ነው እንጂ በቋሚነት አላከራይም ሲለኝ፣ አይ ልጁ በጣም ጥሩ ልጅ ነው። አይረብሽም። አላህን የሚፈራ ልጅ ነው እና የምታሳርፈው ሳምንት ምናምን ያክል ነው ከዛ ይሄዳል ወደ ገጠር አልኩት። ምክንያቱም ይሄ ልጅየው ችግር እንደደረሰበት እና የተወሰነ ብር እንዲሞላለና እና ወደ ገጠር እንዲወጣ ከዛ ጓደኛው ያለው ከጅዳ አራት ሰዓት መንገድ ምናምን ስለሆነ ወደዛ ለመሄድ መሸጋገሪያ መንገድ ብቻ እንደሚፈልግ ነበር የጠየቀኝ ማለት ነው። ከዛ ይሄን ደግሞ ያቁ ልጆች አሉ እያልኩሽ ነው። አንቺ ከየት ነው ያመጣሽው? ከሳቢያ ከሳቢያ ነው ያመጣሁት ከሳቢያ ነበረ ስራ ተበላሽቶ ጥለውት ማለት ነው። ከዛ በዛን ሰዓት ደግሞ የዘረኝነት ስለዚህ አንቺ አሁን እኮ ኃላፊነቱን ወስደሽ ነው ያመጣሽው። አሁን ይሄ ብር ማለት እከፍልሽ አለው ብሎሽ ነው ስታመጪ፣ አንቺ እሱን ተነጋግረሽ ስታመጪ እከፍልሽ አለው ብሎሻል። አሁን ከነከፈትሽው ብር ከመጀመሪያው አልቀዳሁትም፣ አልቀዳሁትም አልኩሽ እኮ በሰዓቱ ይሄ ይመጣል ብዬ ስላሰብኩኝ እኔ ቪዲዮ አልቀዳሁትም፣ ሪከርድም ምናምን አልቀዳሁትም። ምክንያቱም ሰው እንዴት አንቺ ተቸግሮ በችግሩ ረድተሽው ነገ ይከዳኛ ብለሽ እንዴት ታስቢያለሽ? እና አንቺ ግን አላ አሁን አንቺ ስታመጭ ወይም ሰውዬ ስታመጭው ሙሉ ኃላፊነቱን ወስደሽ ነው ያመጣሽ። ገብቶሻል። አንደኛ ከነበረበት ቦታ ህገወጥ ነው። ሰውዬው ከነበረበት ቦታ ወደ ከተማ መጣሽ። ሙሉ ኃላፊነቱን ወስደሽ ነው ያመጣሽ። ያን ነገር ስታወጪ ደግሞ ቤት አሁን ቀለቡም አለ። ቀለቡን ማን ነስ ችሎ የነበረው ላ ማሬ። በዛን ሰዓት እኮ እሱ ሊሄድ እኮ ነው ወዴ በዛን ሰዓት ሊሄድ ነው። ይሄን ደግሞ አሁን ስንት ቀን ተቀመጠ? አሁን እዛ ቤት ኪራይ ውስጥ ስንት ጊዜ ተቀመጠ? እኮ ልነግርሽ እኮ ነው መነሻው። ወሬውን እኮ ሳልጨርስ አንቺ በመሀል ስለምታሰናከኝ ነው። ኖ እኔ እያሰናከልኩሽ ሳይሆን እኔ ጥያቄ የሚፈጥርብኝ ነገር ጠይቄ ሽልፍ ብዬ ነው ሽ እኩ እሱማ ገብቶኛል። ለእኔ ያልኩሽ በሰዓቱ እንደዛ አነሳሁትና ከተማ አርፎ ወደ ገጠር ሊወጣ ማለት ነው፣ ወደ ጓደኛው ሊሄድ። ከዛ ከመጣ በኋላ ይሄን ደግሞ ያውቃሉ እያልኩሽ እኮ ነው። በጣም ብዙ ጀማ አለን ከዚሁ ሚዲያ ላይ የሚያውቁት እንኳን ጀማ የሚያውቁ ሰዎች አሉ። እንደዚህ እንዳለኝ ለተወሰነ ጊዜ እንዳመጣሁት እኔ ጋር እንዳሳረፍኩት እና ከዛ ወደ ሊወጣ እንደሆነ ምናምን ማለት ነው እዛም